ያብ የተላከለትን ቪዲዮ ወይም የተላከለትን ቴክስት አላሳይም ብሏል። እንግዲህ በዚህ ልጅ ቻናል የተለቀቀው ከተለቀቀ ሰዓት ትንሽ ቆየት ብሏል ማለት ነው። አሁን ገና ነበረን የመጣሁት፣ ውዶቼ ለምንድን ነው ያብ የተላከለትን ነገር ለሰዎች የማያሳየው? ያን ነገር ካላሳየ እንዴት ነው ሰው እውነተኛ መሆኑን የሚያምነው? ስለዚህ አሁንም እኔ ሁሉ ነገር አምኜበት መግባት አለብኝ አጣርቼ መግባት አለብኝ ነው እያለ ያለው ። እሱ እስከሚያጣራ ድረስ ታዲያ ይቺ ልጅ መጎዳት አለባት። ሰላም፣ ውድ የተከበራችሁ የቻናል ተከታታዮች፣ እንዴት ናቸው? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነባሮች፣ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ያብ እንግዲህ ልጁን ከሰዓት ተገናኝተን ሁላችንም ልውልም ኬራም አንተም ሁላችን ተሰባስበን ያለውን ነገር እናስተካክላለን ብሎ እያለው ነበረ። ልጁም ደግሞ ለምንድን ነው ሄሉ ጋ ሄደህ ያለውን ነገር የማትጠይቃት ማታስተካክለው? ለምንድን ነው አንተ ሁሉ ነገር አጠራሉ በምትል ሰዓት አታያምነኝም ብላ ልታስብ ትችላለች። ስለዚህ ለምንድነው እንደዚህ የምታረገው ብሎ ባለው ሰዓትም እነሱን ለማጣላት ሊሆን ይችላል። ያ የተላከው መልእክት አያቅም ግን በቅናት እየተነሳ እንደዚህ እሷን የሚበጠብጣት ከሆነ እውነት ፍቅራቸው ራሱ መጨረሻው በቅርብ ነው የሚቋጨው ብዬ አስባለሁ፣ እና መጨረሻውም ደግሞ አያምርም ብዬ ነው የማስበው። እና ስለዚህ ውዶቼ ምንድን ነው ማድረግ ያለብን? በጣም ከባድ ሁኔታ ላይ ናቸው ያሉት ማለት ነው፣ ያብና ሄሉ። እሱም ደግሞ የተላከለት ነው። እኔ ቀለበት ካደረኩላት በኋላ ይሄ ነገር እውነት ነው ወይንስ ውሸት ነው የሚለውን አጣርቼ እውነት እንደሆነ ካወቅኩኝ ከእሷ ጋር መቀጠል አልፈልግም ብለዋል። እና ያ ነገር ምን ቢሆን ነው ያሳለፈችውን ህይወት ያ ቃል ብዬ አስባለሁ። ለሱ ለእሱ የደበቀችው ነገር አለ ያን የደበቀች ብ ያደበቀችው ነገር ደርሶባት ነው ወይንስ ምንድን ነው? ሄሉ ሁሉን ነገር በሶሻል ሚዲያ ላይ ታሳየናለች፣ ምንም የተደበቀ ነገር የላትም። ግን ምንድን ነው ለምንድን ነው ታዲያ ልጁ አሳየኝ ሲለው ማሳየት ያልፈለገው? ማለት ወይ ነገሮቹን ቶቶሎ ብሎ ለመጨረስ መሞከር፣ ያለዛም ደግሞ እሷን ተረድቷ ታብሮ መሆን ያለበት እየተፈጠረ ያለው ነገር ግን ግራ አጋቢ ነገር ነው።